አንድ ሳምንት እንኳን አያስብላችሁም። ለምን የአገር መሪ ቢሊየነር ባላብዝነኛ ሰው አትሆኑም? ስትሞቱ ትረሳላችሁ። ለራሳችሁ መኖር ጀምሩ። ለፈጠራችሁ እግዚአብሔር መኖር ጀምሮ ጀምሩ። ምክንያቱም የማይረሳችሁ እሱ ነው። እዚህ ምድር ላይ ስትሞቱ ትረሳላችሁ። ኦ ተክስተር ያመለሰችሁም፣ ኦ እንትና እኮ እንደዚህ ይለኛል። አትጨነቅ ወንድሜ፣ ስትሞት ትረሳል። እግዚአብሔር ግን አይረሳህ። ለምን ፈጠርከኝ ብለህ ጠይቀው። ለዓላማ መኖር ጀምር። ሰው ወደደ ጠላህ አያገባም። ያንተ ቤት ስራ አይደለም። እግዚአብሔር እናንተ ከተስማማችሁ በህልማችሁ ላይ ያን ኑሮ ስትሞት ከረሱ ስትኖር እንዲቆጣጠሩ አታድርግ ወንድሜ። ትረሳለህ። አንተ ምንንም ትረሰኛለህ። ሞቼ ምናልባት ይህን ቪዲዮ ረቢት ልታየው ትችላለህ። ረስተኸኝ ያ ብሮ የሚባለው ልጅ። ስለዚህ እንድትቆጣጠረኛ አላደርግም። የራስን ህይወት ኑርኩ እንደዚህ ልጅ ሞት ምንም የሚያንገበግብ ነገር የለም። ሄኖስ ይባላል አሜሪካ ሀገር የሚኖርና ገና የአስር ዓመት ታዳጊ ልጅ ነበረ። ከቀናት በፊት በሴፍ ኢቢኤስ ላይቭ መቄዶንያ ገቢ ማሰባሰቢያ ፕሮግራም ላይ ደውሎ ሴፉን ማናገር ፈልጋለሁ ብሎ ነበር። ለመቄዶኒያ 100 ዶላር እንደሚያስገባ ቃል ገባ። ነገር ግን ብዙ ተስፋና ብዙ ህልም የነበረው ይህ ታዳጊ ልጅ ወዲያው ድንገተኛ ህመምገት ሞት በሐኪም ሲረዳ ቆይቶ ከዚህ ዓለም በሞት ተሰናብቷል። ጤነኛ የነበረ ልጅ ጨዋታ ያልጠገበ ደግነቱን ቅንነቱን በቀናት ልዩነት በቪዲዮ አይቶ አሁን ሞተ ሲባል እንኳን ወላጅ ሁሉንም ልብ ይሰብራል። ቤተሰቦቹ ምንም ቃላት የሚያጽናናቸው አይመስልም። እባካችሁ አሁንም ጥንቃቄ አድርጉ። ለምግብነት መዋል የሌለበት ጨው ሲያመርቱ የነበሩ ግለሰቦች በቁጥጥር ስር ውለዋል። በሲዳማ ክልል ሐዋሳ እና ለኩ ከተሞች ለምግብነት መዋል የሌለበትን ጥሬ ጨው በድብቅ ሲያመርቱ የነበሩ ግለሰቦች እጅ ከፍንጅ ተይዘው በቁጥጥር ስር መዋላቸው ተገልጿል። በህገ ወጥ ተግባር ላይ የተሰማሩት ሸጋ ሺማ እና ልዩ አዮንዳያዝድ ጨው በሚል ህገ ወጥ የንግድ ስም የሚንቀሳቀሱ ድርጅቶች መሆናቸውን የኢትዮጵያ ምግብና መድኃኒት ባለስልጣን ገልጿል። ከህብረተሰቡ በደረሰ ጥቆማ መሰረት በተደረገ ክትትል በህገ ወጥ መንገድ ተመርቶ ለህብረተሰቡ ሲሰራጭ የነበረ ለምግብነት የማይውል ጨው እና በተለያዩ የንግድ ስም የተዘጋጁ ማሸጊያዎች መገኘታቸውን የባለስልጣኑ የሐዋሳ ቅርንጫፍ ጽሕፈት ቤት አሳውቋል። የኤርትራ ጦር ጉዳይ አነጋጋሪነቱን ቀጥሏል። በፎቶ እንደተመለከታችሁት የሳተላይት ምስሎች ይፋ እንዳደረጉት የኤርትራ ጦር በትግራይ አዋሳኝ በዛላ አንበሳ አቅራቢያ ከፍተኛ ወታደራዊ ግንባታ አከናውኗል። ይህ በተለይም ካለፈው ዓመት ጥር ከነበረው የኤርትራ ወታደራዊ ግንባታ አንጻር የአሁኑ ከአስር እጥፍ በላይ ማደጉ ነው የተጠቆመው። ከሳተላይት ምስሉ እንደምንመለከተው ከሆነ በርካታ መድፎች ይታያሉ። እነኚህም ፎቶዎች በደንብ ዋቸው። በዚህ ጉዳይ ላይ የበለጠ ማብራሪያ እንዲሰጣችሁ ኃይል አብን እዚህ ላይ ሜንሽን አድርጉት። ጂአር ካፕሎች ዛሬ ስለተፈጠሩ የመኪና አደጋ መግለጫ ሰጥቷል። እስቲ ፍሬ ሀሳቧን እንስማው። ሰላም፣ ስለሆነም ስላልሆነውም ነገር እግዚአብሔር ይመስገን። ከሳምንቶች በፊት ቤቢ ያላሰበውን የመኪና አደጋ አድርሶ ነበር። የገጨነውን ወንድማችንን ሕይወት ለማትረፍ የአቅማችንን ብንሞክር እግዚአብሔር ስላልፈቀደ ሕይወቱ አልፏል። የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናለን። ከዚህም አደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቷል በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል። ለዚህም እግዚአብሔርን አመሰግነዋለሁ። ብፁዕ አቡነ ኢሳቅ ሊቀ ጳጳስ ከመኪና አደጋ የተረፉትን ምዕመናን በሆስፒታል ተገኝተው ጎብኝተዋል። ብፁዕ አቡነ ኢሳቅ የውላይታ ሀገረ ስብከት ሊቀ ጳጳስ በዚህ የአቡነ ገብረ መንፈስ ቅዱስ የጻዲቁን ዓመታዊ ክብረ በዓል አክብረው ሲመለሱ ከደረሰው የመኪና አደጋ በህይወት የተረፉ ምእመናንም በዛሬ ሁለት በሶዶ ክርስቲያን አጠቃላይ ሆስፒታል ተገኝተው ጎብኝተዋል። ብፁዕነታቸው ለተጎዱ ወገኖች የገንዘብ ድጋፍ ያደረጉ ሲሆን በሶዶ ከተማ የሚገኙ ማኅበረ ምዕመና ምእመናት በአደጋው የተጎዱ ወገኖችን እንዲጎበኙ እንዲሁም የገንዘብና የአይነት ድጋፍ እንዲያደርጉም ጥሪ ያቀርበዋል። አስራአራት ሕፃናትን ከወላጆቻቸው ጉያ ነጥቆ ሕይወትን የቀጠፈው ጅብ ተገድሏል። በወረዳው ከሁለት ዓመት ወዲህ የአስራአራት ሕፃናት ነፍስ የቀጠፉ ጅቦች መገደል ጀምረዋል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አንደጋኝ ወረዳ 14 ሕፃናትን ከወላጆቻቸው ጉያ ነጥቆ ሕይወት የቀጠፈው ጅብ ተገድሏል። ለተከታታይ ዓመታት 14 ሕፃናት ከወላጆቻቸው ጉያ ነጥቆ ሕይወታቸውን የቀጠፉ ጅቦች በወረዳው ሻውራ ቀበሌ ነዋሪዎች ጅቦቹን አሳደው መግደል ጀምረዋል። ግሩም ኤርሚያስ ባስደናቂ የትወና ብቃቱ እየመጣ መሆኑ ተነግሯል። ሁለቱም ፎቶ ላይ ያለው አንድ ሰው ነው፣ ያውም በአንድ ሰው ስልክ በአስር ቀን ልዩነት ብቻ የተነሳ ምስል። አዲስ የሰራው ሰርቫይቫል ፊልም ላይ ካራክተሩ የሚገባበት ሲቹዌሽን በሂደት ከነበረበት የሰውነት ክብደት ቢያንስ በ20 ኪሎ ይቀንሳል። ገና ስክሪፕቱን እየጻፍኩ ለራሴ ይህን የሚያደርገው ግሩም ኤርሚያስ ነው አልኩ። ግሩም ላመነበት ነገር ጥግ ድረስ የሚሄድ ትወና ነፍሱ የሆነ አመለሸጋና ዲሲፕሊንድ ተዋናይ ነው። ሜትድ አክቲንግ የሚከተል ተዋናይ መሆኑ ደግሞ ጭንቀቴን በብዙ አቀሎልኛል። የካራክተሩን ቦዲ ትራንስፎርሜሽን ለማምጣት ከአስር ቀን በላይ እንኳን አልወሰደበትም። እዚህ ፊልም ላይ የመጀመሪያ ተመስጋኜ እሱ ነው። ግሩም፣ ጥግ ድረስ አቅምህን ስለሰጠኝ ከልብ አመሰግናለሁ ሲል ደራሲና ዳይሬክተር በኃይሉ እንግዳ ባያ ተናግሯል።